አንያ ጴጥሮስ ምዕራፍ ሁለት ከቁጥር ሁለትና ሶስትን አነባለው እንደዚህ ይላል እንግዲህ ክፋትን ሁሉ ተንኮልን ሁሉ ግብዝነት ቅናትን ሀሜትን ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ህፃን ተንኮል የሌለበትን የቃሉን የቃሉን ወተት ምንበሉ በሉ ተመኙ አንያ ቆሮንቶስ ምዕራፍ 3 ከቁጥር 1 እስከ 4 እኔም ወንድሞች ሆይ የሥጋ እንደመሆናችሁ በክርስቶስ ሕጻን እንደመሆናችሁ እንጂ መንፈሳዊ እንደመሆናችሁ ልናገራችሁ አልቻልኩ። ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትኳችሁ። ገና ሥጋውያን ናችሁ፣ እስካሁን ድረስ ገና አትችሉም። ቅናት ክርክር ስለሚገኝባችሁ ሥጋውያን መሆናችሁ አይደላችሁምን? እንደ ሰው ልማድስ አትመላለሱ አትመላለሱምን? አንዱ እኔ የጳውሎስ ነኝ ሁለተኛው እኔ የአጵሎስ ነኝ ቢል ሰዎች ብቻ መሆናችሁ አይደለምን?